የኛ ዘመን የሊበሬሽን ዘመን ነው። የኛን ትውልድ ማየት የሚያስፈልገው በሊበሬሽን ኮንቴክስት ውስጥ ነው። አፍሪካ ነጻ እየወጣች ነው። ትራይኮንቲኔንታል ይባላል። የአፍሪካን ሊበሬሽን ሙቭመንትስ የሚመሩት በሙሉ ግራ ነበሩ። አሚክላል ካብራል፣ ማንዴላ፣ ንክሩማ ታፈይዋ ታፌዋ ባሌዋ የናይጀሪያው፣ ኒሬሬ፣ ሴኩቱሬ እዚህ ዓለም ውስጥ ሆነው እኛ ነበርነው። ኃይለ ሥላሴ የአፍሪካን መሪዎች ሁሉ ይዘው ሲመጡ ሰዎቹን እኮ ባካላዬ ናቸው። ሊበራተርስ። ከዚህ እንዴት እናምልጥ? ይሄ ብቻ አይደለም። ቅድም የተነሳው አለ የብላክ ፓንተርስ እኛ ይሰማናል። የብላክ ፓንተርስ፣ ፓለስቲን፣ ቪየትናም ዓለም አቀፋዊ ነበር፣ ትግሉም ዓለም አቀፋዊ ነበር። ከዚህ ለማምለጥ አይቻልም። ኢት ዋዝ ኦ ፒሪድ ኦፍ ሬቮሉሽን፣ ኢት ዋዝ ኦ ፒሪድ ኦፍ ኢማኒሲፔሽን። አንጀላ ዴቪስን እኮ ስናያት እኛ እህታችን ናት። ካርማይክልን ስናየው እኮ ወንድማችን ነው። በዛ ነበረ የምንመራው። ግን ይህ ትውልድ የሌለው እኛ የነበረን ምንድን ነበር መሪዎች የሚባሉት፣ በዛን ሰዓት ላይ በዩሮፕ እንደ ጃይንትስ ናቸው እኮ የጀርመኑ ዊሊ ብራንት ከሁለተኛው ዓለም ጦርነት የወጡ ፋሺስትን ሲታገሉ የነበሩ ክርስቲያን ዲሞክራቲ ይሁን ሊበራሉ ይሁን ኮሚኒስቱ ይሁን ሶሻሊስቱ ፋሲሽን ሲታገል ከዛ የወጣ ነው። እነሱ ነበሩ የሀገሮች መሪዎች። ዊሊ ብራንት ጃይንት ነው፣ ጀርመን። ኦሎፍ ፓልመ ስዊድን፣ ሌላ ጃይንት ነው። ሃሮልድ ዊልሰን እንግሊዝ ሀገር በአቅሙሙያ ኬኔዲ የሚባል ሰው የአሜሪካ። እነዚህ እኮ በየዕለቱ በፓርላማ ቀርበው ሲከራከሩ ምን ሲሉ የምንሰማቸው ሰዎች ናቸው። እነሱ ናቸው ፎርም ያደረጉት። ጎል ጃይንት፣ አናዘር ጃይንት። ፈላስፎችም ነበሩ ዣን ፖል ሳትረ እሱን ያልቀመሱ እሱን ያላየ በእሱ ያልተመራ እንግሊዙ ማነው በርትራንድ ራስል ፍራንክፈርት ክሪቲካል ስኩል የሚባለው ምን ምን የመሳሰሉ ፈላስፎች ነበሩ። እኛ ይዛነን ኦኬ። እኔ ዛሬው ትውልድ ላይ የማየው ነገር እኛ ያንን የታደልነውን አልታደላችሁም።